ወታለች መሰለኝ ወታለች እያሉ ነውና ወይንም በውስጥ አናግሪው ለልጅ እስልምናን ተቀበላችሁ ምናልባት ከቤተሰቦቻችሁ ጫና ሊደርስባችሁ አደጋ ላይ ያላችሁ ካላችሁ ዝም አትበሉ አናግሩን እሺ ኡስታዞ ሄዳለ አናግሯቸው ተቋም አለ ተቋሙ የራሳችሁ ተቋም ነው የህዝብ ተቋም ነው የእኛ የብቻችን የምንለው ነገር የለም ከቤት የተባረሩ ሰለምቴዎች የምታውቋቸው ካላችሁ ከቤት በእስልምናቸው የተነሳ ከተባረሩ የግድ መደጎም አለብን። ቤት ክራያቸውን፣ ቀለባቸውን፣ ትራንስፖርታቸውን ለስድስት ወር ያክል ከኛ ጋር ቆይታ ይኖራቸዋል። ያው የቸገራችሁ ሰለምቴዎች እና የታመሙ ሰለምቴዎችን ባንረዳም፣ ያው አቅም የለንም እንደዛ የማድረግ ነገር። ግን ያለው ነገር ምንድን ነው ከቤት የተባረሩ በእስልምናቸው የተነሳ ተመልሳችሁ ክፍሩ እያሏቸው የሚሏቸው ወይ ጎዳና ላይ ውጡ ካሏቸው የሚያስጠልል ተቋም አለ እና ተቋሙን እንደወቁት፣ አይ ቲንክ ከተቋሙ ጋር አብራችሁ ስሩ። ግቡና ራሳችሁ ስሩ፣ የራሳችሁ ተቋም ነው። እንሻላ እንደዚህ አይነት ፕሮብሌም ሲኖር ለአድሚኖች ተናገሩ። እነዛህራ ምናምንም ካሉ እንደነዛህራ ኡስታዙ ሱንም ካላችሁት ኡስታዙ ሱ እኔ ኮንታክት ስላለኝ ለእኔም ሊነግረኝ ይችላል። እኔ ለአድሚኖች እነግራችኋለሁ። እንሻላ ይህን ይመስላል ማለት ነው። መርሓባ እንደሰማችሁት ልጆች ብዙ መስለ የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለሙ ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁ አናግሩም። ልትፈሩ አይገባም። አናግሩም። ማንኛውም ሙስሊም በአላህ ፈቃድ ከጎናችሁ ይሆናል። ባረከላሁ ፊኩም። አላህ ህዲክ ነው ለመጠቀም ትችላላችሁ። የነበራችን ፕሮግራም ክርስቲያኖች ካሉ ነው። እንግ አላወራም። በተዋ ነገር ከተኛ አይደለም። ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያኖችም ካላችሁ ጥያቄ ያለው መግባት ይቅ እሱ የቦታ ልቀቅላችሁ ረ መርባ እሺ፣ በውስጥ አናግረኝ። እሺ ወይም ዛህራን አናግራት። ግን አንድ ነገር ልናገር ይቻላል አሁን ከዚህ አንተ ጋር ከመምጣት በፊት አስያ ቤት ነበርኩኝ፣ ለምሳሌ ማለት ነው ማለት ነው እና እዛ ጋ እኔ ተናግሬ ያለው ያለብኝ ችግር በቃ፣ ወደዛ እየሄድኩ ነው። ወላሂ አዘጋጅቻለሁ፣ ጨርሻለሁ ሁሉን ነገር ባሴ ላጠፋ ማለት ነው። ሁሉም ጨርሻለሁ፣ ወላሂ ነው እምልህ ማለት ነው። እና ብዙ ነገሮች አሉ አሁን ነገ ደረሱ። አውሮፓ ነው የምትኖረው ልጆች በዛው ነገር አለ ከደሞዝ የሚቆረጥ ገንዘቦች አሉ ምናምን እናቴ እንረዳለሁ፣ ቤተሰቦች ወንድም እህቶች አሉ እዚህ ጋር ያ ነገር ተስፋ ያስቆርጥሃል አንዳንዴ ገብቶሃል። የአውሮፓ ሕይወት እንደምታውቁት እንደቀላል ማየት የለበትም አለ። ካለ አስከፊ ነው፣ እና እዛ ጋር ጽፍ ያለው እኔ በሌላ ጉዳይ የሚታወቅ ልጅ ነኝ። መብሩክ አሁን እሷ የዛች ልጅ አስራ አራት አመት የታሰረች ልጅ የደረሰች ብዬ በጠየኩበት ሰዓት ላይ ነው እንደዚህ አይነት ውልጅብኝ የሚወድብኝ አሁን እንዳለኝ እንዳደረኩት አንጻር ለሷ እዚህ ጋር ምን አደረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥ? የደረሰች እች ልጅ አልኩኛው ይሄ ነገር ከተዋጣ ከተሰባሰበላት አሁን ሁለት አመት ሶስት አመት አለፈ። ሚኒመም እንኳን ብናየው ማለት ነው የትናት እች ልጅ ያለችው ኖሮኝ አይደለም የሚሰጠዋት ለእሷ አንድ መቶ ሺህ ብር ሳስገባላት ኖሮኝ አይደለም።

አንትን ሀሳብ አልገባኝ። እንዲረዱ እንዳወጡ ልፈልገህ ነው ወይንስ ምንድን ነው? እኔ የገንዘብ ችግር የለብኝም እኮ ብዙ እኮ የሆነ እስኪ፣ ምንድን ነው አንተ እንደ ተጨናነቅ ያደረገ ነገር ምንድን ነው ማለት ነው ወንድሜ? እንደ ተጨናነቅ ያደረገ ነገር ምንድን ነው? ህይወት ነው ህይወት ሪ ያጋባህል እዚህ እዚና ታስበው ቀላል ነገር አደለም፣ ያለ ግን አሁንም ዱዓ አድርጉላት። እኔ ሁሌም በምናቢ ማስባት ልጅ ናት። ልጅህ ናት፣ ልጅህ ናችሁ። ምን ሁናብህ ነው ልጅህ ነች? አረ አይደለችም። እኔም እኔም እኮ አላቀጥም ሌላ ና ተቀጥም በሌላ ጉዳይ ላይ ተሰበንዘባለ ተብሎ እሺ፣ እሺ ሌላሽ ሳውዲ የታሰረችው የተባለችው ነች። የታሰረችው የተባለችው የት ገባች ነው ጥያቄ። የት ነው ያለችው? የእሷ ጉዳይ አስጨንቆ ነው ራስህን ልታጠፋ ያልከው? እሱ የእሷ አይደለም ችግር። የእሷ ጉዳይ ሳይሆን ትልቁ ጥያቄ የእሷም ነገር ነው። እና በራሴ ላይም የሆነ ውት ነገር አለብ የሚያስጨንቅ ነገሮች ግን፣ አልሐምዱላህ አሁን። አንዳንድ እዚህ ጋ እኮ ወንድምና እህትን ማግኘት ቀላል ነገር እንዳይወስድ አለው የሚለ ይህን ነገር አይሆነም አይበጀም የሚባል ነገር አለ። ብቻ አላህ እድሜን ያርዝመው። ባሰለምካቸው ቁጥር አንተ የምትፈልገውን ነገር ረሱል ከእሳቸው ጎን አላህ እንዳያደረገ ነው። ልምዶ አማርግልህ መልካም ስራ እየሰራህ ነው። ሰዎችን እያሰለምክ ነው ወደ ቀጥተኛው መንገድ። ግን አሁን ያልኩ ነገር ሻሃዳ ሰው ይዞ መሞት ይችላሉ ወይ ጥያቄ ነበረው። ደግሞ አይቻልም ብላል። እሺ ራስን ማጥፋት ነው የጠየቀው። ገና ስትገባ ጀምሮ ራስን ማጥፋት ወንጀል ነው፣ ከታላላቅ ወንጀል ነው። አይቻልም። ራሱን ያጠፋ ሰው የእሳት ነው። ነቢይ ስለ ላ ሰለም መንቀተል ነፍሰሁ ፈሁወ ፊናር ብሏል። ራሱን ያጠፋ ሰው የእሳት ነው ብሏል። አላህ በቁርአን ላይ ወላ ተቅቱሉ አንፉሰኩም ይላል። ነፍሳቸውን አትግደሉ፣ ራሳቸውን አትግደሉ ይላል። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ያለበት ችግር ካለ ያንን ለማስተካከል ሞክሩ። እሺ እና አላህ ይርዳህ ለህግዘ አላህ ተጎን ሆና ብቻ። ሰላም አሌኩም ዋለኩም ሰላም፣ እናናግረው አውሮፓ ነው የሚኖረው እና የፕሮብሌሙን ትንሽ ስለማውቀው ነው እንጂ አውሮፓ በዓለም ላይ ራስን በማስፋት ሱሳይድ በማድረግ በዓለም ላይ አንደኛ ናቸው። በተለይ ስዊድን፣ ኖርዌይ፣ ስካንዲኒቪያ ካንትሪዎች ራሳቸውን በማስፋት በጣም ይታወቃሉ። እየት ሀገር ነው ያለው መብሩ? አሰላም አለይኩም። ዋለኩም ሰላም ወረመቱላ ለእንደነኝ ሸው የታወቀ ነው እራሱ ዲፕሬሽን ነው ቪታሚን ዲ ውሰድ አንድ የምነግርህ ነገር እሱ ነው ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ዊንተር ታይም ላይ ሲመጣ ዲፕሬሽን አለው ሀይለኛ አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ ራሳቸውን ያጠፋሉ በጣም ብዙ ሰው የሚያጠፋው በዛ ነው ነው አንደኛ ጨለማ ነው ብርሃን የለው ሁለተኛ ቫይታሚን ዲ ውሰድ ቫይታሚን ዲ ተወስዳለህ አልወስድም በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛ ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ራሱ ትንሽ ነው ዊንተር ላይ ማለት ነው ክረምት ላይ ብርሃኑ በጣም አጭር ነው ያለው እሱ ራሱ ይረብሻል። ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሱሪትን ነው ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት፣ ሰው ከሰው ጋር ትገናኝ የመገናኝ ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለአንድ አመት ለሁለት ዓመት ያክል ዊንተር ላይ በሆነበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ይገ እሺ፣ ሌላ ደግሞ ሆርሞኒካልም አለ። ተመርመረው የታየው ራሱ ሆርሞኒካል የሆነ ፕሮብሌሞች አሉ እሱ ያለው እና ሁሉ ነገር ነጻ ነኝ ከዚያ ነገር እንደዚያ አድርግ በዛሬ ደግሞ እንትናለ ዚኪር አብዛ ሰላት ለይል አብዛ ምናምን እንደዚህ እንደዚህ የመሳሰሉት ነገሮች ንትንበል መስጊድ ጁማ ችቅር አቴ እንዳድርግ እሱ እራሱ አንደኛው ተፅዕኖ ነው፣ ጁማ መቅረት ራሱ እና ሌሎችም ነገሮች እንደዛ አድርግ። አይዞ የሌላ ጉዳይ የሚያስጨንቅ አይደለም። እራሳቸው ራሳቸው ይጨርሱ። አንተ ላላ ብለ ገንዘብና ውትለስ ካደረክ ድረስ እየታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም አለበት እንጂ እሱም በህግ አግባብ መጠየቅ ነው ያለብህ፣ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለው ኡስታዝ። የልጅቷ ጉዳይ እኮ በጣም እኮ ማለት አንድ ሰው አሁን አስራ አራት አመት ታሰረ ተብሎ በጣም ትንሹን ነው አይደለም፣ እንዳየነ ከሆነ አዎ። ግን ለአንተን አሁን ለምሳሌ እኮ አሁን በህግ አግባብ መጠየቅ ካለብህ፣ በህግ አግባብ እንደዚህ እንደዚህ የሆነው ነገር እየተገባ ብለህ ቲም ፈጥረህ በህግ አግባብ የሚጠየቁ አካላትም መጠየቅና ያለብን እንጂ ለአንታው ለበሽታ ለምትናደድበት፣ ለምትበሳጭበት ነገር ምክንያት መሆን የለበትም ነው እያልኩ ያለውን ስልት ነው። በነገራችን ላይ እኔ ፐብሊክ ላላይ እንደዚህ እንደ ፐብሊክ አር ለሚጠየቅ እንደ ፓርላማ ሳይሆን ጠየቅ በራሴ መብት እንዳለኝ ሰው ኡስታዝ ይመለከታቸው እታዋቃለሁ እነሱን ያልነገርኩት በቃ፣ እሱም ት አድርገው ኡስታዝን ስጠይቀው መጠየቅ ያለብህ በእንትኑ ደረጃ ራስን በማጥፋት ደረጃ፣ አንድ ሰው ሻአዳ ይዞ ራሱን ቢያጠፋ የእሳት ነው የሚሆነው ብለዋል ብለዋል ካቀጥሉ እኔ ልነገር የቻልኩት አውሮፓ ላይ ራስን ማጥፋት የሚለው ነገር በጣም የተለመደ ነገር ሆኗል። ያ የሆነበት ምክንያት ኢንቫይሮመንታል ፋክተር አለው ኮንዲሽናል ፋክተር አለሁ። ኮዛል ፋክተር አለሁ። እነሱም የነገርኩህ ጨረሻለሁ። ክርስቲያን ልጅ አለ መሰለኝ፣ ከላይ ክርስቲያን ነው። ኡስታዝ እሄዳለሁ፣ አናግረው፣ ሰው አናግረው ሰላም ብያለሁ። ሬሳችሁን አላየሁም። በእርግጥ በምን ላይ እያወራችሁ እንዳላችሁ እኔ ወንጌል አማኝ ነኝ። ፕሮቴስታንት። የስላሴ አማኝ ነህ? ጥሩ። ስላሴ ማለት ሶስት አካላት አብ ወልድ መንፈስ ቅዱስ አንድ አምላክ በሶስት አካላት ተገለጠ ብላ ነች ናቸ የምታምኑት አንድ አምላክ በአብ ተገለጠ የሚል ደቅ ሲኖር ይሁን ባይብል ላይ ሁን በሃይማኖት ዙሪያ እያወራችሁ ያላችሁት ማለት ነው ወይስ አንተም ወንገለማኛል ወይስ፣ የአንተንም ጥያቄ ነው የጠየቅነህ? ቤቱ የኮምፓራት ፕሬዚደንት ቦታ ነው። ቦታ ምን ነበር ጥያቄ እንዲገም በትሪኒቲ ትምህርት ትሪ ሃይፖስታቲስ አሉ ሶስት አካላት አሉ ትሪ ፐርሰንስ ዋን ኤስንስ ተብሎ ነው የሚታመነው። ዘ ፋዘር ዘ ሰን ይም ዘወር ስፒሪት፣ እነዛ ሶስት አካላት አንድ አምላክ በሶስት አካላት ተገልጧል ብላችሁ ታምናላችሁ በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ ያለ ወይ ወይስ አንድ አምላክ ራሱ አብ ነው ወይስ ራሱ አንድ አምላክ፣ ስለዚህ አንድ አምላክ በአብ አልተገለጠም ማለት ነው። ስለዚህ የስላሴ ትምህርት ትክክል አይደለም ማለት ነው፣ ባይብሊካል አይደለም። አጠያያቂ እንደ ኦንሊ ጂሰሶች ናቸው። አንተ ደግሞ እየጠየኩት ሙስሊም ነኝ አለ ሙስሊም ነኝ እ እየጠየኩ ያለት ሙስሊም ነኝ። ምን ነው ሽታ አልሸተትኩም። ሙስሊም ሙስሊም አይደለም። አይ የኦንሊ ጂሰስ ነው። ኦንሊ ጂሰስ እኮ ኢየሱስ አብ ነው ብሎ ነው የሚያምኑት። እኔ ኢየሱስ መልእክተኛ ና ነብይ ነው ፍጡር ነው ብዬ ነው ማምነው። አዘጋጃለሁ።